ሰላምላችሁን በጌታ በኢየሱስ ክርስቶስ ሰላምላችኋለሁን። እግዚአብሔር አምላክ ደግሞ በዚህ ስፍራ ምስክርነት ውስጥ ያለውን ጸጋ ጊዜ ካለ ትንሽ ቃል ለማካፈል መሪዎች ልባሽ ስለከፈታችሁ ጉባኤውን ደግሞ ምስክርነት ስማል ስላላችሁ ተባረኩ። እዚህ ስፍራ በፊት አሁን የመጣሁት ዋና ዓላማ ለምስክርነት ነው።

አሮን ደግሞ አለ ወዳጆች፣ ጌታቸው ደግሞ አለ ጌታቸው የዚህ የመጽናናት አገልግሎት ፍሬ ነው። የምታውቁት ከሆነ እዚህ ከተማ ፓራሌላ ሆኖ ሲሰራ ነበረ። የብዙዎች እንግዲህ ያደረገ የነበረ ሰው ነው። ግን ሰይጣን ደግሞ ያንክራት ሰው ጥሎት የነበረ ሰው አሁን ደግሞ ጌታ ያደረሰልህ ሰው ነው። ባለሁሉ ነበር ሚሄደቸው ሲ ተናከላል። የምታውቁት ከሆነ አሁን ግን ልጆቹን ማምጣት ሁሉ ጌታ ነው። ክብር ሁሉ ለእግዚአብሔር። ሰዎች ደግሞ የብዙ ጊዜ ወዳጅ ፓስተር ሙሴ አለ ፓስተር ሙሴ እግዚአብሔር ሰው ከሆነ እዚህ ጋ ማቆየቱ በኢሮ እንደዚሁም በዚህ በካናዳ ለመጀመሪያ ጊዜ የትግርኛ ቤተክርስቲያን ፕላንት ያደረገ ሰው ነው። እስካሁን ጌታን በተግባር የሚያገለግል ወንድማችን ነው ፓስተር ሙሴ እግዚአብሔር ይባርክ። ስለዚህ ቀጥታ ወደ ምስክርነት ይሄዳለሁኝ። የዛሬ አምስት ወር አካባቢ መጣሁት። ቪዲዮ ቀደም ስለተሰራ ነው ለቶሮንቶ የሚለው እና አገር ቤት ብዙ ጊዜ ሄጅ ያለሁኝ ሶስት ሁለት ጊዜ ሄጅ ያለሁኝ ሶስት ጊዜ ሄጅ ያለሁኝ አሁን የሄድኩበት ጊዜ ግን ለምስክርነት ነው። እዛ ያደግኩበት ከተማ እዛ የዘለልኩበት ከተማ ደግሞ በተለያየ ነገር ተሞልቼ ስፈነጥዝበት የነበረ ከተማ በመንፈስ ቅዱስ ተሞልቼ ደግሞ እግዚአብሔር ቃል ወንጌል ማዳረስ ያለት ብ ያሰብኩኝ ያ ልቤ ሲሞላ እግዚአብሔር ኮንፈርም ሲያደርገኝ ሄድኩ ማለት ነው። ከዛም ደግሞ

እና በዛን ሰዓት የኔ ምስክርነት በጣም አይቶ ሆኖ አይሆን አላውቅም፣ ግን ዘር ነው ስንንቀሳቀስ ዘር ነው። እዚህ ምድር ያለ ነው። እግዚአብሔር ምልክቶች ነን ወይም ወኪሎች ማለት ነው። ስንሄድ እግዚአብሔር ደግሞ በእኛ ይሰራል ማለት ነው። ቅድም ያችሁት ቪዲዮ ብዙ ቪዲዮ ብዙ ቪዲዮ አለ፣ ግን ክሊፕ ያልንን ለጊዜ አንጻር ነው ያቀርብ ነው። ብዙ ዓመት ነው በዚህ ከተማ የሚያገለግለው በዚህም ከተማ ደግሞ በዚህም ቤተክርስቲያን ደግሞ የምስክርነት አገልጋዮች ካላችሁና በረታችሁ እፈልጋለሁ በዚህ ምድር ያለ ነው ምስክር ነው ሐዋርያ ጳውሎስ በሐዋርያት ሥራ ምዕራፍ 22 ቁጥር 15 ላይ ላየኸው እና ለሰማው በሀዛብ ሁሉ ትመሰክርልኛለህ አለኝ ነው የሚለው ስለዚህ እንደዛ

ወደ ሰባት ዓመት ከቤት ሰዎቹ ተለያቸ ነበረ። ሰው እንግዲህ በእኛ ግን እዛ ነ ተደርገወት ማድረግ አይቻለም፣ እግዚአብሔር ያረዳል። ስለዚህ ስንንቀሳቀስ እግዚአብሔር የሚያግዝናል። እግዚአብሔር ስለሚያግዝን እኛ ታምነን ታምነን ተሰማራ ስለሚል ታምነን ነው የምንሰማራ ማለት ነው። ስለዚህ ለአበራታቸው እፈልጋለሁ። አሁንም እኔ በዚህ ከተማ ቅድም ሰምታችሁ ከሆነ ወድቄ የነበርኩ ሰው ያለው ይህ እውነት ነው። በዚህ ከተማ ከብዙ ዓመት በፊት ነው የመጣሁት። ግሪክ ሀገር ነበርኩኝ። ቀጥታ አጭር ደግሞ የኔ ምስክርነት ብነግራችሁ ጌታ ኢየሱስን እንደ ግላ የተቀበልኩት ወደዚህ ሀገር ልመጣ ስለነበረ ብዙ ተሰርታዊ ክርስትና ትምህርትም የክትል ትምህርት ማሮች ሰርኩኝ። ወዲያውኑ የመጣሁት እንደመጣው ቤተክርስቲያን ሂጃ ያለሆ አንድ ሁለት ወይ ሶስት ጊዜ። ነገር ግን ወደ አራት ዓመት አካባቢ በአካና ይወት ያሳለፍኩት በተክስታ አለመምጣት ፈልጌ ሳይሆን እስራት ውስጥ ነበር። እና የነበሩ የእስራት ደግሞ ድራግ ርስ ነበረ። እና የማጨሰው የነበረው ድራግ ደግሞ ኮኬይን ይባላል። እግዚአብሔር ከቦት የሚያደና ኮኬይን ነፃ ያደርጋል። እና የከተማ ስሙ ደግሞ ክራክ ኮኬይን ነው። ለምን ነው ክራክ ኮኬይን የሚባለው? እንዲጨስ ሰዎች ፎርም አድርገው የሚሰሩት ድምፅ ስለሚፈጥር በዛ ነው እንጂ ነው። ስለዚህ እግዚአብሔር ከዛ ታደገኝ ማለት ነው። ተስፋ ቆርጭ በጭንቀት የነበርኩ ሰው ነኝ። አንዳንዴ በጭንቀት ራሴ ላጠፋው እንኳን የማስብ የነበርኩ ሰው ነኝ። ያን እግዚአብሔር ግን ከዛ የታደገኝ ከዛ ተስፋ መቁረጥ የታደገኝ ከዛ ጭንቀት የታደገኝ። እንዲያውም እንደመጣው የት ነው እንዴት አድርጌ ሶሳይድ ማድረግ እያልኩ አስብ ነበር

የጌታችን የኢየሱስ ክርስቶስ ምጽአት እንደምጠብቃማለ ሆይ ወይም ደግሞ እንደምናሰላስላለ ሆ። ቅድም በጽሁፍ ላይ ሰምተማለ ይቀርታ፣ ሙሉ መልእክት ማቅረባችን ሙሉ መልእክት ማቅረባችንም ምክንያቱም ጊዜ ስለሌለ፣ ስለዚህ ጊዜ ስለሌለ አጠር ያለ እንደ ፓወርፖይንት ወይም ደግሞ እንደ መግቢያ ያህል ግን አጭር ሀሳብ አካፍላችኋል ነው። የጌታችን የኢየሱስ ክርስቶስን መመለስ ወይም ደግሞ ዳግም ምጻት በምንጠብቅበት ጊዜ የምንማርበት፣ የምናስተምርበት፣ የምናሰላሰልበት፣ የምናስልበት አንድ ሰባት ነጥቦችን ማስቀምጣ ነው። መጀመሪያ እውቀት ስለሚያስፈልገን እውቀት ያስፈልገናል። መቸም ሁሉ ጊዜ በየሳምንቱ ባይሰፈግም በአንድ ህብረት ቢያንስ ቢያንስ በአንድ ዓመት ቢሰፈግ ጥሩ፣ በራሴ አመለካከት ማለት ነው። ስለዚህ እውቀት ያስፈልገን ነው። የተሰሎንቄ አማኞች እንደመጻቁ ብዙ እውቀት አልነበራቸውም ስለ መጽሐፉ። ስለዚህ ጳውሎስ ከሩቅ ሆኖ መባሰራቻ፣ ተሰሎንቄ ከሩቅ ሆኖ ነገራቸው ማለት ነው። አንደኛ ተሰሎንቄ ምዕራፍ አራት ቁጥር 13 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎቹ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ታውቁ ዘንድ አላወቁም ነበር የሰሩት ማለት ነው። ስለዚህ እውቀት ያስፈልጋል። የምናገረው እውቀት አጠቃላይ መጽሐፍ ቅዱሳዊ እውቀት አይደለም። ያም ከሆነ መልካም ነው። ነገር ግን በተለይ መጽሐፍ ስንጠብቅ ጌታችን ኢየሱስ ክርስቶስ ከመጣ በኋላ ምን እንደሚሆን፣ እኛ ደግሞ ምን እየደረግ እንድንጠብቀው ማወቅ አለብን ማለት ነው። ሁለተኛ ተጽናንተን ነው የምንጠብቀው። ጌታ ኢየሱስ ክርስቶስ ከመጣ በኋላ ምንጽናናው ጌታ ኢየሱስ ክርስቶስ ከመጣ በኋላ በሰላም በደስታ ለዘላለም አብረን እንኖራለን። ነገር ግን ከመምጣቱ በፊት በዚህ ምድር ስንኖር በተለያዩ መንገድ ስለምናልፍ ተጽናንተን ነው የምንጠብቀው። ይህን ሀሳብ ደግሞ መነሻ ያገኘውን እዛው ያ ተሰሎንቄ ምዕራፍ አራት ከቁጥር አስራ አራት እስከ አስራ ስምንት ያለው ነው። የቅድሙ ቃል አብሮ የሚሄድ ስለሆነ ከአስራ ሶስት ጀምሬ አቀርበዋለሁ ማለት ነው። እንግዲህ ወንድሞች ሆይ ተስፋ እንደሌላቸው እንደሌሎቹ ሌሎቹ እንዳታዝኑ አንቀላፍቶ ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን በጌታ የሞቱት እግዚአብሔር ከእርሱ ጋር ያመጣቸዋልና፣ በጌታ ቃል የምንላችሁ ይህ ነውና፣ እኛ ሕያዋን ሆነን የምንቀር የሞቱትን አንቀድም። ነገር ግን ጌታ በትእዛዝ በመላእክት አለቃ በእግዚአብሔር ድምፅ ከሰማይ ይወርዳሉና፣ አስቀድሞ የሞቱ ይነሳሉ። እኛ ደግሞ ሕያውን የምንቀር ከእነሱ ጋር ጌታን ለመቀበል በአየር ጌታን ለመቀበል በደመና እንጠቃለን፣ ሁልጊዜም ደግሞ ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተዝናነ ተዝናንተ ለምንጠብቀው ቆዝመን አይደለም። በተለያየ ነገር ልናዝን እንችላለን። በአዛ እናልፋለን፣ በመከራ እናልፋለን። በአንዳንድ ህመም እናልፋለን፣ በአንዳንድ ችግር እናልፋለን። የመጽናት ተስፋ ግን ትልቅ ተስፋ ስለሆነ እነዚህን ሁሉ ሊሽር የሚችል እነዚህን ሁሉ ሊያጽናና የሚችል ተስፋ ስለሆነ ተጽናንተን ነው ምንጠብቀው። አሜን። ሶስተኛ ደግሞ ተዘጋጅተን ነው ምንጠብቀው። ተዘጋጅተን ይህን አስታብ ደግሞ ማቴዎስ ምዕራፍ 25 ብዙቻችን እናስታውሰው ቁጥር ሰባት መብራታቸውን አዘጋጁ ይቃል አዘጋጁ ተዘጋጅተን ነው። በምን በምን እንደምንዘጋጅ አሁን ልናገራችንም እንደተናገርኩት ሙሉ መቅስል አልሆነ። ነገር ግን ተዘጋጅተን ነው የምንጠብቀው። አራተኛ ደግሞ በመጠባበቅ ሁሌ ነው የምንጠባበቀው ምክንያቱም ጌታ ኢየሱስ ክርስቶስ መቼ እንደሚመጣ ስለማናውቅ ይህን ሐሳብ ደግሞ የምናገኘው በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር ሰባት ላይ የጌታችን የኢየሱስ ክርስቶስን መገለጥ አንዳችን የጸጋ ስጦታ እንኳን አይጎድልባችሁ። አሜን። በዚህ ስለጸጋም ይናገራል። ነገር ግን ስለመገለጡ መች እንደው ስለማናት በየቀኑ ልንጠብቀው ያስፈልጋል ማለት ነው። አስቀድሞ የነበሩ ሐዋርያት አማኞችም ባሉበት ሰዓት ጠብቋል። አምስተኛ ሳድረሳ ነው ማስታወስ አለበት። ሐዋርያው ጴጥሮስ በሁለተኛ መልዕክቱ ምዕራፍ አራት ምዕራፍ ይቅርታ ምዕራፍ ሶስት ቁጥር አንድና ቁጥር ስምንት ሉቲያ ጴጥሮስ ምዕራፍ 3 ቁጥር አንድና ቁጥር 8፣ ቁጥር አንድ ላይ አንዳንድ ትርጉም አስታውሱ ይላል አሳስባቸዋል ይላል፣ ግን ስለማስታወስ ነው የሚናገረው። ቁጥር ስምንት ም ግን በግልጽ በጌታ ዘንድ አንድ ቀን እንደ አንድ ሺህ ዓመት ነውና አንድ ሺህ ዓመት ደግሞ እንደ አንድ ቀን ነውና ይህን አትርስ። አንዳንዶቹ አይመጣም ብለው ነው፣ ነገር ግን ጌታ ስለ ተስፋ ቃሉ አይዘገይም፣ ብዙዎቹ ወደ ንስሐ እንዲገቡ ደግሞ እንዳይጠፉ ይታገሳሉ። ስለዚህ መርሳት የለብንም። ሰዎች ይረሳሉ። ፈጥነው ረሱ ስለሚል ቃል በብልኪላ ታስታውሳላችሁ። ፈጥነው ረሱ የሚል ቃል አለ። ስለዚህ መርሳት የለብንም። ሁልጊዜ እናስታውሰዋለን፣ ሁልጊዜ እንማለዋለን፣ ሁልጊዜ እናጠናነዋለን ማለት ነው። ስድስተኛ ተነቃቅተን ነው ምንጠብቀው ተነቃቅተን እዛው ጴጥሮስ ምራፍ 3 ቁጥር አንድ ላይ አለ ቅድም ከነገኳችሁ አስታውሱ ወይ ደሞ አሳስባለ ካልማ በኋላ ልባችሁን ዳንነቃቃ ይንጻፍ ብላ ልባችሁን ዳንነቃ ተነቃቅ ተመን ተብለው መጨረሻ ሰባተኛ የተባረከ ተስፋ ስለዋለ ይሄዳችን ኢየሱስ ክርስቶስ መመለስ የተባረከ ተስፋ ነው ተጨበጠ የተረጋገጠ ክብር ተስፋ ነው ቲቶ ምዕራፍ ሁለት ቁጥር ዘጠኝ ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ ኃጢአተኝነትና ዓለማዊነት ክደን፣ የተባረከው ተስፋችን እሱ የጌታችን የኢየሱስ ክርስቶስ መገለጥ እየተጠባበቃችሁ፣ እግዚአብሔርን እንዴት እየመሰላችሁ እንድኖሩ ያስተምራችኋል። ስለዚህ የተባረከ ተስፋ ይህም የተባረከ ተስፋ በደስታ በሀሴት ሆነን ነው የምንጠብቀው። ደግሞ እንደዛ እንደጠበቅነው ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ጌታ ነው፣ የጌቶችን ሁሉ ጌታ ነው። አሜን። እንግዲህ በመጨረሻ የምናገረው ተናገረችው ከመጽሐፍ መጽሐፍ አለኝ አገር ቤት ያለው ነው። ይህን መጽሐፍ ያሳተምኩት እዚህ ሀገር፣ እንደቀላል እንደ ግራፊ ብዬ ነው። እዚህ ሰዎች ካላችሁ እንደቀላል ዝም ቤለ ሰዎች እና ለምን አጽፈው ብያለሁ። ሰዎች ይጠይቁ ነበረ እንደዚህ ግጥም ጽፋለሁ። አሁን ግን እነዚህ ግጥሞች ያለው በመጽሐፍ ያስቀመጥኳቸው ናቸው። እዚህ ትንሽ

ሁለተኛ ነበር ያደረኩት። በኋላ ግን መጽሐፍን ካዩ ሰዎች አንዱ ንጉሴ ቡትሻ ይባላል፣ ታውቀው ይሆናል። እና ያንተ ታሪክ ከሆነ ለመጀመሪያ ያታደርገው አንተ ጸሐፊ ስለሆን ቄማ ብሎኝ ምክር ሰምቼ ሌላም ምክር መክሮኛ ያን መጀመሪያ ያደረኩት ማለት ነው። ከጃርቪስ እና ከዳንዳስ ሰው አወጣ ኢየሱስ። የባለፈው ዘመን የናትናኤል ሲገመን፣ ዘንድሮ ደግሞ ኢየሱስ ከዳንዳስ ደገመን። ሰው አይሆንም ተብሎ ተጥሎ ነበረ፣ ነገር ግን ኢየሱስ ቀንበሩን ሰበረ። ያንን የሚጤሰውን ጧፍ የተቀጠቀጠ ሸምበቆ መች አለፈው ኢየሱስ። የንቆ አመዳም ጥላቢስ ነበረ ነጠላ፣ አሁን ግን ወዙ እንደ ማር ወለላ። እግዚአብሔር ይመስገን። በሩቁ ይሉት ነበረ አንዳንድ ሰዎች፣ አቤት ማስጠላቱ አሁን ግን አምሮበታል። ከእሱ ግን አይደለም ነው እንጂ ከቅባቱ፣ ይህን ሁሉ ያደረገው የጥንቱ የመሰረቱ በዘመናት የሸመገለው ኢየሱስ አለቱ። ይህ ግጥም ለሰሚና ለአንባቢ እንደሚጥም ሳይሆን የተጻፈው ነገር ግን የተናጋሪው እውነተኛ ታሪኩ ነው። በዲስኮ የጀመረ ገባ ወደ ረጌ፣ ከዛም ወደ ሃድሮ ብሎም ወደ ጃንኪ፣ ማሪዋናንም ያውቃል። ያችን እጸፋርስ አድርጋው ነበረ በጣም ፍርስርስ ከዛም አለፈና ከራባሪ ሳበ መች ሁሉ ቀረው በድብር እያሳበበ ሁሉም ሞከርና ምንም ደስታ አጣ። ሰይጣኑ ከተተው ወደ አዘቅጣጣ ይደሰው ጀመረ ልብሱን አቆሽሾ ከተተው ወደ እሳቱ ያያጥላለት ሙሾ ሙሾ በእውነቱ ይህ ማሪ ከእሳት እንደተነጠቀ ትክታት አይደለምን?